አብዛኛው ጊዜ ብሩኬ ኢንስትግራም ላይ ሂስትሪ የሚያደርጋቸውን የመኪና ክለሮች እንደዚህ አይነት ነበሩ፣ እና አሁን በተግባር ሲገዛው የእውነት በጣም ነገርመኝ እንደ ቲሸርት ማለት ነው። ጠዋት ሄዶ ገዝቶ መምጣት መኪና ማለት ነው። በዚህ ሰዓት ማለት ነው። ዚስ ታይም አይደለም መኪና ዳቦ ራሱ ሀይ ሆነዋል። እና የተግባር ሰው ለዚህ ለዚህ ይጠቅማቸዋል ያስደስታቸዋል። ጊዜያችሁ በስነስርዓት እንድትሄዱ እንድትጠቀሙበት ያደርጋቸዋል እና ሁላችንም የተግባር ሰው ያርገን እንደሱ ማለት ነው። ማርያምን በጣም ደስ ብሎኛል። አይዶን ሃይ የእውነት በጣም የሰው ደስታ የሚያስደስታችው በቃ ነገሮቹን እሱ ቶሎ ነው መወሰን የሚፈልገው። ልጁ ሰርቶ መለወጥ ነው የሚፈልገው ብቻ አንድ ደቂቃ ራሱ ዝም ብሎ ሊያልፍበት አይፈልግም። በቃ ትልቅ ደረጃ መድረስ ነው የሚፈልገው። ማንም እንደዛ ሳይፈልግ ይቀራል ብዬ አላስብም። ሁሉም ያስባል፣ ግን የእሱ ይለያል። በምንም በቃ በማንኛውም ቦታ ዝም ብሎ ጊዜውን አያባክንም፣ ደቂቃዎቹን አያባክንም። ባለበት መጠቀም ባለበት ታይም ይጠቀማል፣ ይገኛል ማለት ነው እና እንደዚህ አይነት ሰው ደግሞ በቃ የስራ ሰው ነው። መኪና ሁሌ ፍላጎት እንደሆነ ያስታውቅ ነበረ፣ ይናገርም ነበረ። የመኪናው ደግሞ በቀደም ነው መሰለኝ የተለማመደው እሱም ቢኒ ነው ያስለመደው ዱባይ ላይ ማለት ነው። ግን እኔ እንጃ መንጃ ፍቃድ በአጭር ጊዜ ያገኛል ብዬ አላስብም። ብዙ ጊዜ የሚፈጅ ይመስለኛል። አይሆፕ እና ዋና መገዛት ነው የእውነት የእነሱ ደስታ ኮ የእውነት የሁላችንም ደስታ ሊሆን ይገባል። እነዚህ ልጆች ሚዲያውን በጣም ሪስፔክት ያደረጋቸው ልጆች ናቸው። እና እንግዲህ በሰው አይን እንዳይገቡ እግዚአብሔር ይጠብቃቸው። በእውነት ብዙ ነገር አለ ማለት አሁን በእነዚህ ልጆች ብዙ ነገር ትማራላችሁ ብዙ ነገር ማለት ነው። ብዙ ነገር እሱም እንዳለ ብዙ ነገር አሳልፈዋል። ሆኖም ቀረ ያንን ያሳለፉትም ተምረውበት ሊያልፉበት እንጂ አማረውበት ሊያልፉበት አይደለም። እንዲጠነክሩ ምናምን ማለት ነው እና እንግዲህ መጨረሻቸውን እንድናይ ፈጣሪ እርዳን። በጣም ደስ ብሎኛል፣ ማርያም ነው የምላቸው። በጣም ደስ ብሎኛል። የእነሱ ደስታ የሀይሚ ደስታ ስታዩ እኔ እንጃ የውነት ዝም ብላችሁ አሁን ዝም ብላችሁ የምታባክኑትን ማለት ነው፣ ጊዜውን፣ ሰዓቱን፣ ብራችሁን ዝም ብሎ ስታባክኑት አይቆጫችሁም? ይቆጫችዋል። ማርያምን አሁን አስባችሁታ። ጠዋት ሄዶ ነው ሄዶ ነው የገዛው እንግዲህ፣ በጊዜ ሁሉም ነገር በጊዜ የምትጠቀሙበት ነገር ከሆነ ብር ተቀምጦ ምንም አይጠቅምም፣ በነገራችን ላይ ምንም አይጠቅምም። የሆነ ነገር ስትይዙበት ነው የሚጠቅማችሁ ሶ ብዙ ነገር ትማሩበታላችሁ።